መጽሐፈ ሩት ሩት ሞዓባዊት ሴት ናት ከእስራኤል ዘር አይደለችምና መጽሐፉ እንደሚነግረን በይሁዳ ሀገር ረሃብ ተነስተው ወደ ሞዓብ ምድር ከሄዱ እስራኤላውያን ሰዎች አንዱን ታገባለች በዚያ ባሏ ቢሞትም የእስራኤልን አምላክ በመቀበሏ የተነሳ ከአይሁዳዊ ተቆጠረች ወደ ይሁዳም ሀገር ወደ ቤተልሔም በመምጣት ሌላ እስራኤላዊ አግብታ ወንድ ልጅ ወደደች እሱም የዳዊት አያት የኢየሱስ 16ተኛ ቅም አያት ነው እንደ ወንጌሉ ዘገባ ባጭሩ ባለ አራት ምዕራፏ መጽሐፍ የምትነግረን ይህንን ታሪክ ነው የመጽሐፉን ጸሐፊ በተመለከተ ከድምዳሜ ላይ የተደረሰው በአንድ ያልታወቀች ሴት ወይም ስለ ሴቶች በሚቆረቆር ሰው እንደተጻፈ ከመገመት በቀር በውል አይታወቅም የሚል ነው። ወቅቱም ከክርስቶስ ልደት በፊት በአምስተኛ መቶ ዓመት ገደማ ሊሆን ይችላል የሚል አስተያየት አለ። አይሁዳውያን በመጽሐፉ መግቢያ ላይ መሳፍንት ሲፈርዱ በነበረ ጊዜ የሚለውን በመጥቀስ መጽሐፉን ያዘጋጀው የመሳፍን ታሪክ ጸሐፊ ነቢይ ሳሜል ሊሆን ይችላል ይላል። ይሁን እንጂ ይህን መጽሐፍ ሳሙኤል እንደጻፈው ምንም አይነት ማስረጃ እስካሁን ድረስ ሊገኝለት አልቻለም። ሌላው መጽሐፈ ሩትን ለየት የሚያደርገው በተለይም በመጽሐፈ ዕዝራና ነህሚያ ላይ አይሁዳዊነት የደም ውርስ እንደሆነና ከኔላ ዘር ጋር መጋባት መከልከሉን እሷ ፈጽሞ የማትቀበለው መሆኑ ነው። ለአብነት ከእዝራና ነህምያ መጽሐፍት ብንጠቅስ በመጽሐፈ ነህምያ ምዕራፍ አስራ ሶስት ከቁጥር አንድ ላይ በዚያም ቀን የሙሴ መጽሐፍ በሕዝብ ጆሮ አነበቡ አሞናውያንና ማዋቢያዋንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ ይላል። ይህንን ሙሉ በሙሉ ሩት አትቀበልም። ሩት እንደውም አይሁዳዊ አግብታ እንደወለደችና በዚያም በትዳርና በመጋባት ት ትልልፍ የሚመጣውን አይሁዳዊነት በመጣስ እሷ እንደ አይሁዳዊ እንደተቆጠረች ነው የሚነግረን። ይሄ ደግሞ በፌሚኒስቶች ዙሪያ ላይ ትልቅ ለውጥ ያመጣችና ሩት የፌሚኒስቶች አራማጅ እንደነበረች፣ ሩት በጣም ጠንካራ ሴት እንደነበረችና የአይሁዳውያንና አስተሳሰብ ሜንታሊቲ እንደለወጠች ከዚያም አልፋ ደግሞ የኢየሱስ ክርስቶስ የዘር ሃረግ መሆኗን በጣም የሚያስገርም አድርጎ ይህን መጽሐፍ ይገልጸዋል። ከዚህ አንጻር ሞዓባዊቷ ሩት እስራኤላዊ አግብታ ከአይሁድ መቆጠሯና ከዚያም ባለፈ የዳዊትን የኢየሱስን ጥም አያት መውለዷ አይሁዳዊነት የምርጫ እንጂ የደም ጉዳይ አይደለም ለሚሉ ሰዎች እንደ ማጣቀሻ ሆኗል። ይህም በወቅቱ የተፈጠረውን የእስራኤላውያንን ስደት በማስመልከት አይሁዶች ከሌሎች ዘሮች ጋር ተዋህዶ ለመኖር እንዲያስችላቸው ታስቦ የተዘጋጀ ፖለቲካዊ ይዘት ያለው መጽሐፍ ነው እንዲባልም አድርጎታል። በተጨማሪ ሩት የጉልበት ስራ እየሰራች ቤተሰቧን ለመደጎም የምታደርገው ጥረት በፌሚኒስት አራማጆች እንደ ምሳሌ የሚጠቀስ ሲሆን፣ በአንጻሩ የሴት ልጅ ስኬቷ ባላግብታት ልጅ ስትወልድ ነው የሚለው የመጽሐፉ ድምዳሜ ትችት ይቀርብበታል። በአጠቃላይ ከመጽሐፉ የምንረዳው ነጥብ ምንድን ነው? ሩት ሁለት ትላልቅ ነገሮችን እንዳደረገች ነው። የመጀመሪያውን ጊዜ ነገር በዛን ጊዜ ሴቶች ቤታቸው ይቀመጡ በሚባልበት ሰዓት እሷ ውጭ ወጥታ መስራቷና፣ ለቤተሰቦቿ ማገዟ፣ ቤተሰቦቿን መርዳቷ ከዛም አልፎ የጉልበት ስራ እየሰራች ቤተሰቦቿን ታግዝ እንደነበረ ነው። ሁለተኛው ደግሞ በአይሁዳውያን ዘንድ በጣም እንደ ጥብቅ ስትሪክት ሕግ ሆኖ ይመጣ የነበረውን አይሁዳዊነት በዘርና በደም የተላለፈ የሚመጣ የደም ሐረግ ነው የሚለውን ነገር ሙሉ በሙሉ በመጣስ እሷ ሌላ አይሁዳያን አግብታ እሷም ሞዓባዊት ሆና አይሁዳዊን አግብታ ከአይሁዳዊ መውለዷና ያ በዘርና በደም የሚመጣውን የዘር ውርስ በማስቀረትና አልቀበልም ማለቷ በፌሚኒስቶች ዙሪያ በጣም ትልቅ ድጋፍና እንደ ትልቅ አንድምታ ተደርጋ ስትቆጠር እናያለን። በአጠቃላይ መጽሐፉን ጠቅለል አድርገን ስናየው ግን ማን እንደ ጻፉ አይታወቅም፣ ከየት እንደመጣ አይታወቅም፣ በየትኛው ክፍለ ዘመን እንደተጻፈም አይታወቅም። አንዳንዶች እንደሚሉት ደግሞ ይሄ መጽሐፍ ሜታፎሪካሊ ስትራክቸር የተደረገና ሀሳቡ ዝም ብሎ እንደ አንድ ሳፖርቲቭ ሆኖ በአንድ ለሴቶች ለሚቆረቆር ሴቶችን ማገዝና መደገፍ በሚችል ሰው የተጻፈ ነው የሚል ሀሳብም ይቀርብበታል። በአጭሩ ግን ምንድነው ይሄ ነገር ሜታፎሪካሊ ሚሆን ሪቶሊካል የሚሆን ወይ ደግሞ ኖርማል ሀፕን ያደረገ ታሪክም ቢሆን ይሄ ታሪክ መጽሐፉ ላይ ኤግዚስት ካደረገ ድረስ መጽሐፉ ፌሚኒስቶችን ይደግፋል የሚል ሀሳብ በብዛት ስለሚነሳበት ለእናንተ ላጋራችሁ ብዬ ነው። ቪዲዮን እስከ መጨረሻ ስለተከታተላችሁት እናመሰግናለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ